ምን ይሆን ይችላል? ያትናካችሁ ምክንያቱም የምታደርጋቸው ነገሮች ሁሉ ሰላም ሰላም፣ የዩቲዩብ ቤተሰቦቻችን እንደምን ቆያችሁ? እግዚአብሔር ይመስገን እኛ አለን። ያው ዛሬ ከኤልዳና ጋር ነው የመጣሁት። ያው ባለፈው ቪዲዮ ላይ የተፈጠረውን ነገር አይታችኋል። ሄርካም እናንተም ተናዳችሁብኛል። እና ያው እኔና ኤልዳና ያው ምንም ነገር የለንም። ኤልዳና ጓደኛዬ ናት እንተዋወቃለን ከዛ ያለፈ ምንም ነገር የለን። እና ያው ሁሉ ነገር የተፈጠረው በአጋጣሚ ነው። እና እኔም ሄርካ መታ እንደዛ ስትሆንብኝ ተናድጄ ነበር። እንዴት እኔ እንደዛ ታስበኛለች ብዬ ማለት እኔ እና ሄርካ ማለት ታውቃላችሁ እናንተ እና እንዴት እንደዛ ታስበኛለች ብዬ ተናድጄባት ነበር በሄርካ ለዛም ነው ስጮባት የነበረው። እንዴት እንደዚህ ታስበያለች ና ብዬ ስጮባት የነበረው ለዛ ነው ተናድጄባት ነበር። እና ኤልዳናም ያው የተፈጠረውን ነገር በትንሽ ታስረዳቸዋለሁ አስባለሁ። ሰርቶ ያስረዳል ነገራቸው። አይ ባለፈው የተፈጠረው ነገር እንዳጋጣሚ እሷም ከየትም እንደመጣች አናውቅም። ብቻ እኔ ከስራ ወጥቼ ይረፍት ነበርኩኝና ጓዳ የተበላሸ እቃ ነበርና፣ እሱ እንዲያስተካክልልኝ ጠርቼ ድንገት መኝታ ክፍል እያለን መጣች ምናምን ማለት ነው። ግን እኛ ምንም እያደረግን አልነበርም። እንትን የተበላሸ ነገር ነበርና እሱ እንዲያስተካክልልኝ ነበር የጠራሁት። እና እንደ ድንገት እሷ ከየት መጣች ሳይባል መጣች ቀባች፣ ሌላ ነገር አስባ ሌላ ነገር አሳሰበች፣ እናንተንም ቤተሰቦቻችንም ጭምር ሌላ ነገር አሳሰበች እና ያው ምንም ነገር እያደረግን አልነበረም። ጀስት በቃ ፍሬንድ ነበረን እኔ እና እሱ፣ ግን እሷ በጣም ተናዳለች። አይታችኋል ቪዲዮውን። በጣም በቃ ጨሳ ነበሩላ። ተናዳ እኛንም ጭምር ነው ያናደደችን። እሱም በጣም ተናዶ ነበር፣ እኔም በጣም ተናድጄ ነበር። ግን ደግሞ አሁን ደውለን ይላታል እና እስቲ ይቅርታን ጠይቃታል። ይቅርታን መጠየቅ ካለብን እኔም ጠይቃለሁ እሱም ይጠይቃታልና ከተቀበለች ችግር የለውም ግን ካልተቀበለች ነገሩን ለማስረዳት እንሞክራለን። ያው ከተረዳችሁን ተረዳችሁን፣ ካልተረዳችሁንም እንግዲህ ምንም ማድረግ አንችልም። ያው እናንተ ቤተሰቦቻችን ካወቃችሁ ለኛ በቂ ነው እና በቃ የማይታሰብ ነገር ነው፣ እሷ አስባ እንደዛ ስትፈነጭ የነበረው እና ይቅርታ ለመጠየቅ ነው ይበጣ ደውለናል። እየመጣች ነው ያው ሄድካ ሄድካ እና ያለንን ነገር ታውቃላችሁ እናንተም። እኔ ማለት ከዛ ጊዜ በኋላ ያኔ ተናድጄ ነበር፣ በጣም ተናድጄ ነበር፣ ስሜታውኝ ነበር እኔ። እሷ እንዴት እንደዚህ እኔ ላይ እንዴት እንደዚህ ታስብያለች ብዬ ተናድጄ ባት ነበር። ከዛ ከዛ በኋላ ላይክ እኔም ደብሮኝ ትደውልላት ነበር፣ ስልኬን አታነሳውም። ላይክ ብሎክም አድርገኛለች ስልኬ ማለት ነው። እና ዳግሜ ብዙ ጊዜ ሞክሬላት ነበር፣ መጀመሪያ የዘጋችብኝ ነበር፣ ኮላ ብሎክም አድርገኛለች ሄድካ እና አሁን ራሱ የኢላና ስልክ አታነሳም ነበር፣ በሌላ ስልክ ደውለን ነው የጠራናት። ያው እኔ ለማናገር ራሱ ፈቃደኛ አልነበረችም። እና በቃ ማለት እኔ ምን እንደምል አላውቅም። አሁን ነገሮች ያው ሴጣን መንገድ ይፈልጋል አይደለም የሚባለው። ያው ነገሮች ግጥምጥም ምን ያሉት አጋጣሚ ነው እኔ ላና ኢላና እረፍት ነበረች፣ ስራ እረፍት ነበረች እና እቃ ነበር የሚስተካከልና ብላ ጠጣኝ እኔ አጋጣሚ ነው እንደገባ ነው የመጣች እሷ ራሱ ማለት ነው ያው የሴጣን ነገሮች ሲያጋጥማቸው ነው እንጂ እኔ የማስብበት አይደለም፣ እዛው ማስባበት አይደለም። እና ደግሞ መጀመሪያም ከየታ ጋር የተፈጠረውን ነገር አላቅም። እኔ ምን ላይ እንዳሉ እነሱ እንዴት እንደጣሉ አላቅም ነበር። እኔ እዛ ጋር ያለው ሄርካና እሷ አይስማሙም ተጣልተዋል ምናምን ነገር እና በቃ አሁን እንደምንም ብላ አሳምኛት እኔ ያለውን ነገር ለማየትም እመጣለሁ ብላለች። ገና ጠርጬታለሁ። ደውልናታል እመጣለሁ ብላለች። እስቲ የሚፈጠረውን ነገር እናያለን። አብረን አብረ ስንመጣ ያለውን ነገር እናያለን ያለን እኔ እኔ ከጋር እንደዚህ ነገር እንዲፈጠር አልፈልግም። ባለፈውም እንደዚህ ተፈጥሮ ነበር አለክ አልተነበርና እኔ ከጋር ጓደኛዬ ናት

ባለፈው የተፈጠረውን ነገር ለ እኔ ምንም ኢላና አንችም ነክ ምንም ምንም የተፈጠረ ነገር ሲጀምር አንቺ ላወራ አይደለም የመጣሁት ሲቀጥል ደግሞ አንተ ከእሷ ጋር ሆነክ እኔ መጥራትክ ምንም አግባቡ አይደለም ነው ወይስ ጓደኝነታችሁ በደብ ልታሳየኝ እኛ ምን ከእሱ ጋር ምንም የተፈጠረ ነገር የለም ድንጋት ስራ አረፍት ነበርኩኝ። መኝታ ክፍል አግኝቻችሁ የተበላሸ ነገር ነበር እሱን ለማስተካከል ነው የመጣው። የተበላሸ ነገር ምን ሊበላሽ ይችላል? አይደለም ሄርካ። እኔ ማለት ነው ዝም ካስከ እሷ ጋር እንደጣላችሁ አላውቅም እኔ። እሷ ጓደኛዬ ናት፣ እንታወቃለን አይደለም ሲጀምር አይደለም። ቆይ ለምን እንዴት ነው የምጠሩኝ? ሲጀምር ለምን ጠራኸኝ? አይደለም ልታወራኝ ነው አይደለም፣ ልታስረዳኝ ፈልገህ ነው ስለዚህ ለምን እ ምን ልታስረዳኝ? እኔ ማለት ነው ሄርካ እኔ አንቺ ላይ ልጮህ ፈልጌ እኮ አይደለም። የምጮኸው አንቺ እኮ ነው ያናደርሽኝ። እኔ እንዴት እንደዛ አሳስብኛለች። እ እንዴት ላላስብ ይችላል? አዎ አልጋ አይደለም ሄርካ መኝታ ክፍል ቁጭ ብላችሁ አግኝቻችሁ፣ እንዴት ነው ላላስብም ይችላል ማለት? እውነት ለመናገር ማንም ላይ ያስብ ይችላል ይሄንን ነገር እ አይደለም እኮ ማለት እንዴት ላላስብሻለሁ። እኔ እኮ ምን እንዴት ልትሄድ ቻልክ ነው ብትሰኙ ነገር እሷ እረፍት ነኝ ዛሬ ናና እኔ ጋር እቃ የሚስተካከል አለችኝ። እኔ እኮ ምንም አይደለም፣ ገና እንደገባሁ ነው የመጣችሁ። ያኔ ገና እዛ ገብቼ ገና ገና እንደገባሁ ነው የመጣችሁ አንቺ እራሱ የመጣችሁ። ስራ አለኝ ያልከውም ስደውልልክ እሷ ጋር ለመሄድ ነው ማለት ነው። አይደለም እኮ ሄድካ እና ስራ ኖሮ እኮ ነው ከእዛ በፊት አንቺ ጓደኛዬ አይደለሽ እሷ አጋጣሚ ጠራችኝ። እኔ ስራ ነበረብኝ፣ አጋጣሚ ጠራችኝ። እሷን ከዛ እሷ ካሄድኩት ከዛ እኔ ገና እንደገባ እኮ ነው አንቺ የመጣችው። ገና እንደገባ እሷ ጋር ጋር

አጋጣሚ አያገባሽም፣ አልክ ደግሞ ገብቶሀል። አያገባሽም። አንቺ ፍቅረኛ እኔ ፍቅረኛ አክሰላለሁም፣ እኔ ማስረዳት አይጠበቅብኝም። ገብቶሀል። ከማንም ጋር መሆን ትችላለህ፣ ማድረግ ትችላለህ፣ የፈለግከውም ማድረግ ትችላለህ፣ እንደፈለግህ መሆን ትችላለህ። ግን ደግሞ ለኔ ማስረዳትም ሆነ ለእኔ መጨነቅ አይጠበቅብህም። ገብቶሀል። እኔ መናደዴ ሲጀምር ለመናደድ የለብኝም ብዬሽ ነው የማስበው አናደርሽኝ እንዴት ነው ታስብኛለሽ? ቤትና ልጄ ነው የሚበራስህ። ከዛ በደንብ ከኋላም ስደውልሽ ስልክ አታነሺም። ከዛም ብለሽ ብለሽ ነው ብሎክ አረግሽኝ። ፈልጌው ነው ለምን ነው እንደዚህ የምትሆኚው? እንዴት ነው? እኔ እኮ ኖርማል ነኝ። በቃ ይቅርታ ነው አይደለም የምትፈልገው? እሱ ኖርማል በቃ ምን ማለት ነው? እዚህ እኔ እኔ አሁንም ቢሆን የጠራሁት ከዚህ በፊት ያሳለፍነውን ጓደኝነት ጓደኛነት አስቤ ነው። ገብቶሀል አጠገብህ መምጣትም ሆነ ወር ደግሞ ሌላ ነገር አልፈልግም። ነግሬሃለሁ አጠገቤ እንዳትደርስ ብያለሁ። እሱንም ደግሞ ዛሬ ለማስረዳት ነው የመጣሁት። እሺ እሺ፣ ምን ነው በሌላ መንገድ ልትወስዱ ማለት? እንዴት ልትወስደው ነው? አንቺ ነግረሽኛል። ከእኔ ጋር አትፎካከሪ ብለሽኛል አይደለ? ብራቮ አሽ እንደፈሻል። አሁን እሱ ያሰበችበት ወይ እና ያሰብክበት ነው ጀምር ምንም አይነት ነገር የለ ነው። ሰምኛለሽ? ምንም አይነት ነገር የለ ነው። እንዴት ነው ምንም አይነት ነገር ሳይኖራችሁ እንደዛ ልትሆኑ የምትችሉ? እቃ ተበላሽ እሱን ለመስራት ነው የመጣው ነው። እቃ ጀስት ፍሬንድ ነው። እኔ እና እሱ ከዚህ በፊት ዛሬ አይደለም። እኔ እና እሱ እንደማልችል ምክንያቱም ምታደርጊያቸው ነገሮች ሁሉ ሰላም ያስጠሉኝ ማለት ነው። በቃ አሁን እዚህ ጋር አንቺ ጥሩ ሰው ለመምሰል ምናምን የምትመጪው ነገር ደስ አይልም። በቃ ጥሩ እሷ ለመምሰል የሞከረች ነው። ጥሩ እሷ ምን አደረገች? እሷ ስለዚህ ለምንድን ነው ለእሷ የምትከራከርላት? ማለት እሷ ምን አይነት ክፉ ስራዎች እንደምትሰራ እና ምን ያክል ክፉ እንደሆነች አውቃለሁ። እኔ እኮ እኔ እኮ ያመጣሁት እሷን ያለኝ የመጣሁት እኮ እንድታወሩ በሰላማዊ መንገድ እንድታወሩ። አሁንም እንድናገራት እየፈለክ አይደለም። ገብቷል? ቆይ እኔ ለምን ተናገራችሁ፣ ለምን እንደማልናገራት? ምክንያቱም የምታደርጋቸው ነገሮች ሁሉ ነው የማያስበውን ነገር ነው። እሷ አይደለም እናንተ፣ ሲጀመር ማለት አንተ ጋር የምትሆነው ነገር እናል ሌላ ቦታ የምትሆነው ነገር አንድ አይደለም። ገብቷል? እዚህ ጋር አሁን በጣም ጨዋ ለመሆን እየሞከረች ነው። አታውቂያትም፣ እሷን አታውቂያትም። ማለት አንተ በደንብ ነው የምታውቃት ማለት ነው።

ን ንማስለ ስራዎቿ እና ስለ ክፉ ነገሮች ክፉ አረ በጣም ጥሩ ናት ለዚህ ማላውቀውን ጥሩነትን አሳየኛ ጀስት አሁን ጸጥ ስላለች ምናምን ጸጥ ስላለች እና ምንድን ነው ምናደርገች ያደረገችውን ነገር ልንገርህ የ እያንዳንዱን ነገር ዘርዝሬ እንዳሳይክ ነው ወይስ ምንድን ነው የምትፈልገው ሰሚኝ እሺ፣ ሄድካ ሄድካ የተፈጠረው አጋጣሚ ነው። በቃ ምንም ምንም እዛ ጋር ልክ እኔ ስራ ለሰራ ገባው በቃ ሸረል ስገባ አንቺ ወጣሽ። ምንም አይደለም። እኔ እንዴት በላይ ቃል ውጪልኝ! አናደሽኝ ነው። የሰው ቤት ነው እኮ ያ፣ የሰው ቤት የምትሆኑት ነገር እኮ እኛ ያላሰብነው ነገር እኮ ነው። ስለዚህ ያላሰባችሁትን ነገር ካሰብኩኝ የሆናችሁት ነገር ትክክል ነው ማለት፣ እዛ ጋር መተቃጠፋችሁ፣ ውጭልኝ ማለታችሁ አይደለም። እኔ አናደርሽኝ ነው ሄርካ። እኔ አስረዳሁሽ፣ እንደዚህ እንደዚህ ቤት አስረዳሁ፣ አሰምኝም። አንቺ ሌላ ነገር ቶሎ አሰበሽ፣ ሌላ ነገር አስበሽ ከእሷ ጋር ትያዣለሽ። የሰው ቤት ነው፣ የሰው ቤት ገብተሽ ደግሞ ሰው ቤት ነቱ፣ ጨነቀክ አይደለ እና ምን ሳትጨነቅ ይርጋ ስለኔ ስሜት አንተ፣ ሲጀምር ላምነክም አልችልም። ምክንያቱም በተደጋጋሚ ብዙ ስህተቶችን እየሰራክና እያጠፋ ይቅርታ እያልከኝ ነው። አሁንም ቢሆን ደግሞ ልታስረዳኝ የመጣኸው እሷን ይዘህ ነው። ብቻ መጣኩ እሷን እንጂ ስለባለ እሷ ባለፈው ለምን ደማሰሚ እኮ ነው ለምን ነው የሆነ ነገር አይደለም። የሆነ ነገር የተቀመጠ ነገር አጣመምሽ ካልከኝ ያንን ማለት ያንን ሌላ አሁን ነገርኩሽ። ስነግርሽ አሰሚኝ እንደዚህ ነው። ይቀጥል ምን ነው እንደዚህ። እኔ እዚህ ጋርም ሆነም ቀረ በቃ ነገሮችን፣ እኔ አሁንም ቢሆን የመጣሁት መና፣ እኔን በቃ ተወኝ፣ ችግር የለውም። ምን ማለት እናንተ፣ እኮ ማለት ነው ለጓደኝነት አልተፈቀደልንም ይፈልጋል በቃ። እኔ አሁን ማለት ነው የምትፈልገውን ነገር ስማኝ፣ በቃ እኔ እዚህ ጋር ምንም አይደለም፣ ምንም አልፈልግም። ምን እና አይደለም፣ ምን እየሆንሽ ነው? እና ከማንም ጋር የመሆን መብት አለ ገብቷል። አያገባኝም እኔ አያገባሽም ብለኸኝ እኔ አያገባኝም። አሁን አይደለም ሄርካ፣ ተናድጄ ነው ያልኩት። ያልኩሽ አይደል? ተናድጄ ከጥሩዋ ልጅ ጋር መሆን ትችላለ። ገብቷል። እኔ እሷን እኮ ጥሩዋት፣ መጥፎ ናት ያልኩሽ አይደለም። እሷ ምንም ያረገችው ነገር የለም ሄርካ፣ እሷ ምንም ኤልዳና ምንም ያረገችው ነገር የለም። አንቺ ነገሮችን ልክ እሷ ምንም እንደዛ ለምን ነገር ፈይ ማለት በጣም ጥሩ እንደሆነች ምናምን በጣም ይሰርታለች

ገብቶሻል ቅርታ ማለት ካለብሽ እኔ አካለን ሄደሽ ይቅርታ በይ እሱ ነው አይደል ይጎዳሹ ከኔ በላይ ስለዚህ እሱን ይቅርታ በይ አንተ ደግሞ አታውራ ሄርካ